አታስቡ፣ በእውነት ጠንክሬ አሳያችኋለሁ። ምናልባት አሁን ያለው በሲቹዌሽን ይመስለኛል እኔ እንደዚህ እንደሆነ ያደረገኝ እንጂ ቻ እናንተ ከምታስቡት በላይ ጠንክሬ እንደምመጣ አልጠራጠርም። በደምብ እንደማገግም አልጠራጠርም። በጣም ብዙ ሰዎች አሉኝ። አሰላም አለይኩም ወራህመቱላሂ ወበረካቱ። ቪዲዮ ተለቋል። እንግዲህ ሩታዬ ወደ ቤተሰቦቿ ልትመለስ ነው። ወደ ቤተሰቦቼ ሁሉም ነገር እንደፈለኩ ተሳክቶልኝ፣ ሁሉም ነገር እንደፈለኩ ሆኗል፣ እዚህ የምቀመጥበት ምንም አይነት ምክንያት የለኝም ብላ እንግዲህ ማርክ የሷን መከታ ወንድሟን ማለት ነው ጠርታ ተሰናብታው ለመሄድ ቪዲዮን አይታችሁ ከሆነ እስከመጨረሻ አይቻዋል አሁን ያየሁት ተሰናብተዋለች እንግዲህ ብዙ ነገር ተናገራለች። አመሰግናለሁ፣ እኔ ጠነክራለሁ፣ አሁን ያለሁበት ሁኔታ ነው እንጂ ገግሜ ያሳያችኋለሁ እያለች ነው። እንግዲህ እንደምትገግሚና እንደምትጠነክሪ ተስፋ አለን። ሩታዬ በርችልን። ሁሉም ነገር ግን ከዚህ ሁሉ ደግሞ ከእሱ ጋር ሰላም ብትሆኑ ሰላም ቢፈጠር ምኞታችን ነው ደስታችን ነው። ለምን በነፍሰ ጡር ያለሽበት ሁኔታ በአሁኑ ሰዓት ሰው የሚለያይበት ሰዓት አይደለም። እኔ እንጃ ስትናገር እንዲህ ስታለቅስ ብሶተኛ ስትሆን እንቧ ሲያንቃት እውነት ይመስላል፣ ይሄ ነገር። እኔ እንጃ አንዳንዴ እውነት አይመስልም። ወነታይ መስለም በዚህን ሰዓት አይብረሽ እንደዚያ ያረጋትም እላለሁ። አንዳንዴ እንደዚህ ቪዲዮን ሳይ ደግሞ የእውነት እውነት ይመስለኛል። እንደምትገግሚ እንግዲህ ጠንካራ ሴት እንድትሆኚ እንደምትሆኚ ተስፋ እናረጋለን። እንግዲህ በሰላም ቀንሽ ደርሶ ተገላግለሽ ጠንክረሽ ገግመሽ እንደምትይ እንደምትመጪ ተስፋ እናረጋለን። ግን ማርክ ማርክ በጣም ነው አብሮ የተጨነቀው ከሆነት። ማርክ ጓደኛ ማለት ወንድም ማለት እንደዚህ ነው። መከታዋ ነው። መከታ መከታ ማለት ቀልድ ነገር አይደለም። አብሯት እንግዲህ እሷም እሱን ሳልሸኝ አልሄድም ብላ ነው እሱን ጠርታው ያገኘችው ሰዓት። ሰናበችኝ ብትጂ እኔም በጣም እናድድ ነበር እያለ እንግዲህ ብዙ ነገር ተናግሯል። እሱም ብዙ ነገር አስተላልፈዋል መልእክት ማለት ነው። ያለውበትን ሁኔታ አይታቸዋል። እኔም እንደፈለግኩኝ ሆኖልኛል፣ ነገሮቹ እንደዛው ሄዶልኛል እያለችን እንግዲህ ያው አብርሽ ወረቀቱ ላይ ስለፈረመ ነው መሰለኝ ተለያዩ ተለያዩ ይባላል እንግዲህ። ፍርሚያ ወረቀት አልተቀደደም፣ እንደዛ ይመስለኝ ፍርሚያ ወረቀት የሚፈራረሙ ይመስለኛል። በሙስሊም እንደዛ አይደለም ኒካ የሚባል አለ። በክርስቲያን ግን ፍርሚያ ወረቀት የሚባል ነገር አለ። እንግዲህ ሰው ሲለያይ ፍርሚያው ይቀደዳል። ፍርሚያው ፈረመ እንጂ አልተቀደደም። እንግዲህ ሰላም ወርዶ ሩታዬ በቤትሽ ትዳርሽ ላይ ተመልሰሽ በሰላም ተገላግለሽ ልጃችሁን ወልደሽ ና በሰላም የምትመጡ ያድርጋችሁ። የፈለገ ነገር ቢሆን አሁን እንደዚህ ሆነ እንጂ አብርሽ ይወድ ይወድሻል። ጥሩ ልጅ ነበር፣ እኛ እንደምናውቀው ማለት ነው። ግን ምን እንደነካው አናቅም። አሁን አንቺ ነፍስ ጥሩ ነሽ ነው እንዴ? እንግዲህ ይቅርታም ጠይቆሻል። ይቅርታ አርጊልኝም ብሎሻል። ይቅርታውን ደግሞ አንድ እድል ሰጥሹ ብትቀበዩ በጣም ደስተኛ ነን፣ ደስ ይለናል ማለት ነው እና ለማንኛውም ደህና ነገር እንመኝላችኋለን፣ ለሁለታችሁም በሰላም ተመልሰሽ እንደምትመጪም ተስፋ እናረጋለን። ወደ ቤተሰብ ብትሄጅም እንግዲህ ያው እናትሽ ጋር ነው የምትሄጂው፣ ችግር የለውም እና በሰላም በሰላም ሁሉም ነገር ተገላግለሽ ሁሉም ነገር ደስታሽ እንደምትመለስ እንደሚመለስልሽ ተስፋ እናደርጋለን። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ረህመቱላሂ